አሰላሙ አሌይኩም ወረሕመቱላሂ ወበረካቱ ውድ የተስቢሕ ካፌ ቤተሰቦቻችን እንዴት ናችሁ? ወያላችሁበት ረመዷ እንዴት ነበረ? ጥሩ ሆኖ እንዳለፈ ተስፋ እናደርጋለን። እነሆ ተስቢህ ካፌ በዛሬው ዝግጅታችን ኡስታዝ አሕመዲን ጀበል በገጻቸው ያሰፈሩትን አንድ ጽሑፍ ወደ እናንተ እናቀርበዋለን። አቻነት ፍለጋ የ1 ዓመት ጉዞ በሚል ርዕስ ያቀረቡትን ዝግጅቱን ከወደዳችሁ ላይክ ማድረጉ ናት ማድረጉን አትርሱ። ጓደኞቻችሁም ሼር አድርጋችሁ አድርሱልን። ማንኛውም ሐሳብ አስተያየታችሁን ከታች ባለው የኮሜንት መጻፊያ ላይ አስፍሮልን አሁን ወደ ዝግጅታችን እናምራ። መልካም ቆይታ። ኡስታዝ አሕመዲን ጀበል በጽሁፋቸው መጀመሪያ እንዲህ ይላሉ። ሰሞኑን አጀንዳ የሆነው ሙስሊሞችን በማስቆጣት ቀድሞ የታቀደ በሚመስል መልኩ የሆነ ዓላማን ለማሳካት የአላህን መልእክተኛ ሰለላሁ ዓለይሂ ወሰለም በማህበራዊ ሚዲያ የማንቋሸሽ የማነወርና የማዋረድ ተግባር ሁሉንም ሙስሊሞችን አስቆጥቷል። የድርጊቱ ፈጻሚ ግለሰብን በአስቸኳይ ለሕግ ቀርቦ ተገቢውን ቅጣት ማግኘት ይገባዋል። በፕሮፓጋንዳ በፖለቲካና በስነ ልቦና ጦርነት ስልቶች ላይ የኅብረተሰቡን ግንዛቤ በመቆጣጠር የራስን ወገን ወንጀል ለመደበቅ ሌላውን ደግሞ ተከሳሽ አድርጎ ለማቅረብ ተጠቂ በደሉን እንዳያቀርብ ለማፈን አሊያም የምላሹን መጠንና የሙቀት ደረጃን ለመለካት ሲባል ሁለት የማይገናኙ ወይም የማይዛመዱ ነገሮችን አሳሳች በሆነ መልኩ ትይዩ አድርጎ አመሳስሎ ለማቅረብ የተለያዩ ስልቶችና ጥረቶች ይተገበራሉ። በሰሞኑ የአላህ መልእክተኛ ሰለላሁ ዓለይሂ ወሰለም ክብረ ነክ ስድብ፣ የጥላቻ ንግግርና ማንቋሸሽ ጉዳይ ላይ አንዳንድ ግለሰቦች፣ አክቲቪስቶች እና ሚዲያዎች ጉዳይ ላይ የተከተሏቸውን ስልቶች፣ ጉዳዩን የዳሰሱበትን መንገድና ተያያዥ ነገሮችን ከፕሮፓጋንዳ ከስነ ልቦና ጦርነትና ከፖለቲካዊ ስትራቴጂ አንጻር ያስተዋለ ሰው የተገበሯቸውን በርካታ ስልቶች በቀላሉ ይረዳል። በማስከተል የሚከተሉትን ጥቂት ቁልፍ ስልቶቻቸውን እንመለከታለን። አንደኛ የሐሰት አቻነት መፍጠር። ይሄ ስልት ታዋቂ ግለሰቦች፣ አክቲቪስቶች እና ሚዲያዎች በሰሞኑ እንደታየው የነቢዩ መሐመድን ሰለላሁ አለይሂ ወሰለም ክብር ነክ በሆነ ሁኔታ መሰደብን ከሃይማኖት ንጽጽር ጋር አቻ አድርጎ በማቅረብ ሁኔታ የታየ ነው። በዚህ ሂደት ነቢዩ መሐመድን መስደብ የሃይማኖት ንጽጽር ነው የሚል አቻነት የመፍጠር ጥረት ተደርጓል። ይህንን ያደረጉበት ዓላማም በሃይማኖት ንጽጽርና በጥላቻ ንግግር በስድብና በሹፈት መካከል ያለው ልዩነት እንዲደበዝዝ በማድረግ የግለሰቡ ተግባር በኖርማልነት እንዲታይ ለማድረግ ነው። በተጨማሪም አንዳንድ ወገኖች ደግሞ ከዚሁ የሐሰት አቻነት ፈጠራ ጋር በተያያዘ ማህበራዊ ሚዲያ ላይ እንደታየው ከጥላቻ ንግግር ባለቤትና ተሳዳቢው ግለሰብ ጋር አብረው እንደሆኑ በመግለጽና ቤተ እምነታቸው እንደ መጅሊስ መግለጫ እንዲያወጣ ጥሪ ያደረጉ ሲሆን ከፊሎቹ ደግሞ የሃይማኖት ተቋማት ጉባኤ እኛንም እነሱንም በእኩል ዓይን ማየት ሲገባውና ዋና ጸሐፊው ቀሲስ ታጋይ የእኛን ሃይማኖት እየተከተለ ስለምን በእኛ ላይ መግለጫ ያወጣል በማለት የግለሰቡን እምነት ጥያቄ ውስጥ ለመክተት ሲታትሩም አይተናል። ኡስታዝ አህመዲን ጀበል ይቀጥላል። ሁለተኛው ነጥብ ታሪክን ዋቢ በማድረግ ትክክለኛነትን ማሳየት። ይሄ ስልት ከዚህ ከአሁኑ የነቢዩ ስለ ላሁ ለህ ወሰለም ክብረ ነክ ስድብ ጋራ የማይገናኙ የፖለቲካ ታሪካዊ ማስረጃዎችን በመለቃቀም ታሪክን አጣቅሶ የአሁን ነውረኛ ድርጊትን ትክክለኛነት ለማሳየት መሞከር ነው። ክርስቶስ ማነው መጽሐፍና ሌሎችም ከዚህ የተነሳ ነው ለዋቢነት ተፈላልገው ዳግም መቅረብ የያዙት። ነቢዩ መሐመድን ስለ ላሁ ለህ ወሰለም መስደብ ማንቋሸሽና ማነወርን ዓላማ ያደረገውን የጥላቻ ንግግር ሁሉም ሃይማኖቶች ከሚተገብሩት የሃይማኖት ንጽጽር ወይም ኮምፓራቲቭ ሬሊጅን መካከል የሙስሊሞችን ብቻ ነጥሎ ከስድቡ ጋር በአቻነት እንዲታይ የሚያደርግ የሚዲያ ቅኝት ተጠቅመዋል። የሃይማኖት ንጽጽር የሚደረገው እውነትን ለማወቅ በሚደረግ ማስረጃን መሰረት ያደረገ ጨዋ ትንታኔ መሆኑን እያወቁ ሆነ ብለው ከግላዊ ጥላቻ ስድብና ሹፈት ጋር አመሳስለው ለማቅረብ ጥረዋል። ሶስተኛው ነጥብ የሞራል እኩሌታ መፍጠር ነው። የግለሰቡን ክብረ ነክ ድርጊት አንዳንድ በድርጊቱ የተናደዱ ሙስሊሞች ስሜታዊ ሆነው ከሚሰጡት ግብረ መልስ ጋር በማነጻጸር ግለሰቡን ለመጉዳት የዛቱ ጥቂት ሙስሊሞችን ድርጊት በማጉላት ሰላማችን አደጋ ውስጥ ወድቋል የሚሉ አቀራረብ ያላቸውን መልእክቶችን አሰራጭተዋል። እጅግ አደገኛ የሆነውን የጥላቻ ንግግርን ስድብንና ማንቋሻሽን ከሃይማኖት ንጽጽር ጋር አመሳስለው በማቅረብ የሃይማኖት ንጽጽርን ልክ እንደ ጥላቻ ንግግር ቆጥረዋል። የዚህ ሂደት አስኳል እናንተ እገሌ የተናገረውን እንደ ጥላቻ ስድብና ማንቋሻሽ ከቆጠራችሁ እኛም የእናንተን ድርጊት ተመሳሳይ ነው የሚል አንድምታ እንፈጥራለን የሚል አይነት መቋጫውም ያ ጥፋት ከሆነ ይህም ጥፋት ነው የሚል ግንዛቤ መፍጠር ነው። አራተኛው ነጥብ ቅኝቱን በመቆጣጠር ድርጊቱ በተናጠል እንዳይወገዝ መከላከል ነው። ይሄ ስልት በገለጽ ነው መልኩም ሆነ በማንኛውም መንገድ ለወንጀሉ አቻ የሚመስል ነገር በመፍጠር በሚዲያ በህብረተሰቡ ዘንድ በአጀንዳነት ብሎም በውግዘት ጉዳዩ ለብቻው እንዳይወገዝ መታገል ነው። ይህም እውነት እንዲሆን የህብረተሰቡን ስሜት፣ እምነትና ስስ ጎኑን ነካክቶ በዚያ መስመር ውስጥ እንዲፈስ በማድረግ ሐሳቡን በስሜት እንዲገልጽ በማድረግ በመሰል ጉዳዮች ላይ ባለድርሻ የሆኑት የሃይማኖት ተቋማት ጉባኤ፣ የመንግሥት አካላት፣ ሚዲያዎችና ሌሎች አካላት የእነሱን ትርክት ተቀብለው ጥፋተኛውን ግለሰብ ወይም ደጋፊዎቹን በተናጠል ከመተቸት እንዲርቁ በማድረግ በሁሉም መንገድ መታገል ነው። ይሄ ሲሆን የሙስሊምና የክርስትና ሃይማኖት አባቶች በጋራ ወጥተው ጥፋተኞች ሁላችንም ዘንድ አሉ የሚል አቀራረብ ያለው ትርክትን እንዲቀበሉ ጫና ይፈጥርላቸዋል መንግስትም በዚህ ትርክት ጫና ውስጥ ገብቶ በሚዲያዎቹ በኩልም ሆነ በባለስልጣናቱ በኩል ደረጃው ምንም ይሁን ምን ጉዳዩ ሁለቱን ወገን እንደሚመለከት የሚያንጸባርቅ ቅኝት ያለው ዘገባ ወይም ንግግር ወደ ማድረግ ይዘነበላል አምስተኛ፣ ተበዳይን ማዞር። ይሄ ስልት ተጠቂ የሆኑትን አካላት መልሶ አጥቂ አስመስሎ ማቅረብ ነው። ለምሳሌ በህግ አግባብ ቅጣቱን ማግኘት የሚገባውን ወንጀለኛ ተግባር ችላ በማለት በንዴት ዛቻ መሰል ይዘት ያለው ንግግር ያደረጉ ሙስሊሞችን ንግግር ደጋግሞና በብዛት ተቀባብሎ በማቅረብ ሙስሊሞቹ ሊገሉ ስለሆነ ህይወቱ አደጋ ውስጥ ነው በማለት ግለሰቡን አጥቂ ሳይሆን ተጠቂ አድርጎ የማቅረብ ስልት ተከትለዋል። ህብረተሰቡን ጀግናችሁን ተከላከሉ በሚል አቀራረብ በዙሪያቸው ኃይል ለማሰባሰብ ስሜት ኮርኳሪ ይሆናሉ ብለው ያሰቧቸውን ዘገባዎች በቆርጦ ቀጥል ስልት በመጠቀም እውነታውን ለማዞር ሲዳክሩ ታይተዋል። ስድስተኛው ነጥብ አጀንዳ ማስለወጥ፣ የሚዲያ የአቀራረብ ቅኝት ወይም ስልቶችን በመጠቀም የህብረተሰቡን ትኩረት ከዋናው ጉዳይ የማራቅ አሊያም የክርክር ጭብጡን ወይም አጀንዳውን የመለወጥ ጥረትም ተደርጓል። ለምሳሌ የሰሞኑ አጀንዳ በግልጽና በአደባባይ የአላህ መልክተኛ ሰለላሁ ዓለይሂ ወሰለም በሚዲያ መሰደብ መሆኑ ግልጽ ነው። ሆኖም ግን ጉዳዩ ላይ የሚጽፉ የሚናገሩ፣ ወንጀለኛው ግለሰብ ተይዞ ለህግ እንዲቀርብ የሚጠይቁ አሊያም ከዚህ ጋር የተያያዘ አንዳች ሚና ይኖራቸዋል ብለው የሚያስቧቸውን ሙስሊሞች የተለያዩ ንግግሮች፣ ጽሁፎች እና ቪዲዮዎች ቆራርጠውና ቀጥለው አውዱን ከነበረው ወደሚፈልጉት እንዲለወጥ ለማድረግ ጥረዋል። እነዚያን ግለሰቦችም በጥርጣሬ የሚታዩ አስጊ፣ አደገኛ፣ የውጭ ተላላኪ፣ ብሔርተኛ፣ ጠላት ወዘተ አስመስለው በማቅረብ የቀደመው ጉዳይ ደብዝዞ አሊያም አጀንዳው ተቀይሮ ህብረተሰቡ ስለ እነዚህ ግለሰቦች እንዲያስብ፣ እነሱም ጉዳዩን ትተው ራሳቸውን እንዲከላከሉ ለማድረግ ሞክረዋል። ወይም ደግሞ አጀንዳውን የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም መሰደብ ከመሆን ጭብጥ አውጥቶ ሙስሊሞችም ተመሳሳይ ነገር እያደረጉ ነው ወደሚል ጭብጥ ማዞር ነው። ሰባተኛ ሐሳብን በነጻነት መግለጽን በሽፋንነት መጠቀም የአላህ መልእክተኛን ሰለላሁ ዐለይሂ ወሰለም ክብረ ነክ በሆነ መንገድ መስደብና ማነወር ሐሳብን በነጻነት የመግለጽ አካል እንደሆነ ተደርጎ ማቅረብ ሌላው የተከተሉት ስልት ነው። የሐሳብ ነጻነት ሊከበር ይገባል በሚል ስልት የጥላቻ ንግግሩና ስድቡ ዝም እንዲባል ለማድረግ ጥረዋል። ይሄ ደግሞ ብዙውን ጊዜ በሙስሊሞች ላይ ከሚተገበሩ የተለመዱ ስልቶች አንዱ ነው። የአላህ መልእክተኛ ነቢዩ መሐመድ ሰለላሁ አለይሂ ወሰለም ሲሰደቡና ሲንቋሸሹ ጉዳዩ ሐሳብን በነፃነት የመግለጽ መብት ይሆናል። አንዳንድ ሙስሊሞች ስሜት የተሞላበት ምላሽ ሲሰጡ ግን ጽንፈኝነት ይደረጋል። ይህ አካሄድ ሁለት ግቦችን ለማሳካት ያለመ ነው። የመጀመሪያው ምንም የሚፈጠር ምን በሁሉም ሁኔታ በህብረተሰቡ ዘንድ ሙስሊሞች ሁሌም ጽንፈኞች፣ የመቻቻል አደጋዎች፣ የሀገር ስጋቶችና የውጭ አካላት ወኪሎች ተደርገው እንዲታዩ ማድረግ ሲሆን ሁለተኛው ደግሞ ሙስሊሞች ትንኮሳውን ዝም ብለው እንዲያሳልፉ በማስገደድ በእስልምና ላይ የሚፈጸም የጥላቻ ንግግር እንዲለመድ ማድረግ ነው። ኡስታዝ አህመዲን ጀበል ጽሁፋቸው ቀጥሏል። ስምንተኛውን ነጥብ እንየው። ከአክራሪዎች ጋር ማያያዝ። ይህ ስልት የእስልምና ክብር መጠበቅ አለበት የሚሉ ሙስሊሞችን አክራሪ ተብለው ከተፈረጁ አካላት ጋር ግንኙነት እንዳላቸው አድርገው በማቅረብ በዚህ ጉዳይ ላይ የሚንቀሳቀሱ የሚናገሩና የሚጽፉ ሙስሊሞችን ማሳቀቅ ነው። ይሄ ሲሆን የእነዚህን ሙስሊሞች ፈለግ ተከትሎ ለሃይማኖት መብት መቆም አስፈሪ ይሆናል። ይህም በየሰበብ አስባቡ ሁለቱን አካላት ግንኙነት እንዳላቸው አስመስሎ በማቅረብ ግለሰቦቹ ተሸማቀው ጉዳዩን እንዲተዉት አሊያም አጀንዳውን ጥለው ራሳቸውን ወደ መከላከል እንዲገቡ ለማድረግ ታስበው የሚደረግ ስልት ነው። ዘጠነኛው ነጥብ የመረጣ ገለልተኝነት ነው። ይሄ ስልት በተለያዩ ዘዴዎች ሲተገበር ታይቷል። በአንድ በኩል ሚዲያዎች ተጠቂ የሆኑትን ሙስሊሞችና በሐሰት ተጠቂ መስሎ እንዲቀርብ የተደረገውን ግለሰብ በማቅረብ እነርሱ ገለልተኛ ሆነው የሚዲያ ስራቸውን እየሰሩ ያሉ መስለው ለመታየት ይሞክራሉ። እንደ ግለሰብም ሆነ እንደ ሚዲያ በሌሎች ጉዳዮች ገለልተኝነት ሳይመርጡ አቋም ይዘው ዘገባ ሲሰሩ መግለጫ የሚመስል ነገር በራሳቸው ሲያወጡና የዚያን ወገን ሰፊ ጊዜ ሰጥተው የመናገሪያ መድረክ ለብቻው ሲሰጡ ቆይተው አሁን በዚህ ጉዳይ ግን ደርሶ ገለልተኛ ነኝ የሚል ጨዋታ ይጫወታሉ። ጠያቂ ከመጣ እኛ ሁለቱንም አመለካከቶች አቅርበናል በማለት ይመልሳሉ። ሌሎች ደግሞ ገለልተኛ ነኝ በሚል መዝገብ በማይፈልጓቸው ርዕሰ ጉዳዮች ላይ እየመረጡ ገለልተኛ ሆነው ለመታየት ይሞክራሉ። አንዳንድ ሚዲያዎች ደግሞ እኔም ከእናንተ ጋር ሳይሆን ከተሳዳቢው ግለሰብ ጋር ነኝ የሚል በሚመስል መልኩ የመግለጫውን ጥሪ ባለመቀበል ከስፍራውም አልተገኙም ነበር። አስረኛው ነጥብ እንዲሁም በሌሎች ጉዳዮች ማዘናጋት። ይሄ ስልት ሌሎች ከጉዳዩ ጋር የማይገናኙ ሙስሊም ነክ ሁኔታዎችን፣ ሀገራዊ ችግሮችን ወይም ሌሎች ነገሮችን በማንሳት ጉዳዩን የማቃለል ስልት ነው። እነኚህን የመሳሰሉ ከባባድ አንገብጋቢና ፈታኝ ሁኔታዎች እያሉ የግለሰቡን ድርጊት ይህን ያክል አጋኖ ማቅረብ ተገቢ አይደለም። ድርጊቱ አግባብ አለመሆኑን እኛም ገልጸናል። ሆኖም በዚህ ደረጃ መለጠጥ ወይም ደግሞ ይህን ያክል የጎላ ትኩረት መስጠት ተገቢ አይደለም የሚል አቀራረብን በመከተል ጉዳዩ ተገቢውን ቦታ እንዳያገኝ ወይም እንዲዘናጋ ለማድረግ የመሞከር ስልት ነው። አስራ አንደኛ ነጥብ የነገሌ ስራስ የሚል ጥያቄ ይህኛው ስልት የሃይማኖታችሁ መነካት በእናንተ አልተጀመረም፣ እኛም ስንትና ስንት መከራ አሳልፈናል፣ ተሰድበናል፣ ተሳደናል። እንለጥጠው ካልን እናንተም ክርስቲያኖች ያ ሁሉ መከራ ሲደርስባቸው ዝም ማለት አልነበረባችሁም፣ ወዘተ የሚሉ ሐሳቦችን በማንሳት ጉዳዩን ማሳነስ አሊያም ማስጣል ነው። ነቢዩ መሐመድን ሰለላሁ ዓለይህ ወሰለም የተሳደበውን ግለሰብ የጥላቻ ንግግር ሳያወግዙ በአጀንዳውም ሚዛናዊ ዘገባ ሳይሰሩ ባላቸው የሚዲያ ፕላትፎርም ትይዩነት ለመፍጠር የሃይማኖት ንጽጽርን ተጠቅመዋል። በእኛ ሃይማኖት ምን አገባቸው በሚል ቅኝት የሃይማኖት ንጽጽር የሚሰሩ ሙስሊሞች የትኩረት ማዕከል እንዲሆኑ ጥረዋል። የነገሌ ስራስ አይነት ተጠይቅ በመተግበር ሊያስቀይሱ ሞክረዋል። የሙስሊሞችን ድምፅ በማፈን የእነሱ ወገን ድምፅ እንዲስተጋባ በሚዲያ ፕላትፎርሞቻቸው ታግለዋል። ጥቂት ሚዲያዎችም መጅሊስና የሃይማኖት ተቋማት ጉባኤ ያወጡትን መግለጫ ወደዚህ ቅኝት ለማስገባትና በሁለቱም ዘንድ ያላችሁ ጥፋተኞች እረፉ አይነት ቅኝት ለመፍጠር ሲታትሩ ታይተዋል። አስራ ሁለተኛው ነጥብ የበዳይና የተበዳይን ሚና ማቀያየር። ይሄ ስልት ነቢያችንን ሰለላሁ ዓለይሂ ወሰለም የተሳደበውንና የጥላቻ ንግግር የሰነዘረውን ግለሰብ ሙስሊሞች ሊገሉት ነው በሚል የሐሰት ትርክት የእምነት ወገኖቹ ለሱ እንዲከላከሉ ማነሳሳት ነው። የጉዳዩን አደገኛነት እያወቁ የግለሰቡን ስም በማንሳት እኛም ምገሌንን የሚሉ ጥቂት ታዋቂ ግለሰቦችን ወደ ሚዲያ በማውጣት ተርታው ህብረተሰብ የእነሱን ፈለግ እንዲከተል አነሳስተዋል። ጉዳዩ የቤተ ክርስቲያንሱ ጉዳይ ነው የሚል ምስል በመፍጠርም ወንጀለኛውን ግለሰብ ለአስነዋሪ ተግባሩ እንዲቀጣ ከማድረግ ይልቅ እንደ ጀግና እንዲታይ ለማድረግም ጥረዋል። ባለጌን በመጣየፍ ስዳደግነትን በመኮንንና ጋጠ ጋጠወጥነትን በማውገዝ ሌላው ቢቀር ለአብሮነታችን ሲባል እንኳ ከእውነት ጎን እንቁም ማለት በተገባቸው ነበረ። ሆኖም የእነሱ ምርጫ ከተሳዳቢው ጎን መቆም ነበረ። በዚህም ይህን ትርክትና አካሄዱን የሚቃወሙ ሙስሊሞችን መልሶ ተከሳሽ ተወቃሽና በዳይ በማድረግ ማቅረብ ሽተዋል። ይህንኑ ዓላማ ለማሳካትም በተለያዩ ሚዲያዎች ችግር ፈጣሪዎቹ ሙስሊሞቹ ናቸው የሚል ምስልና ግንዛቤ ለመፍጠር ጥረት ተደርጓል። 13ኛው ነጥብ መንታ ምላስ፣ መንታ ሚዛንነት ነው። የሀገር ሚዲያ ነን ሲሉ ሚዛናዊ መስለው ለመቅረብ ሲጥሩ የኖሩ አካላት በሰሞኑ ክስተት ጫፍ ደርሶ የነበረ ጭንብላቸው ሙሉ ለሙሉ ተገልጧል። መስፈሪያቸው ለራሳቸው ሲሆን በዚህ ለሌላው ሲሆን በዚያ መሆኑን አሳይተውናል። ሌሎችን መስደብ የጥላቻ ንግግር ሆኖ ሳለ ነቢዩ መሐመድን ሰለላሁ አለይህ ወሰለም መስደብ እንዴት የሃይማኖት ንፅፅርና የመናገር ነፃነት ሊሆን ይችላል? መሳደብ ወንጀል ካልሆነስ ስለምን የጥላቻ ንግግር አዋጆች ማውጣት አስፈለገ? ይሄ ጥያቄ ነው። በሃይማኖት ቀርቶ በኢትዮጵያ ታሪክ ልዩነቶች ላይ እንኳ የማይቀበሉትን ትርክትና አቀራረብ በማስረጃ ከመሞገት ይልቅ የሐሰት ትርክት ህዝብ ለህዝብ ለማባላት ያለመ በሕግ ሊታገድ የሚገባው አንድ የማያደርግ አቀራረብ ወዘተ እያሉ ከእነሱ የሚለየውን እይታና አቀራረብ ለመድፈቅ ሲጥሩ የኖሩ አካላት በነቢዩ ሰለላሁ አለይህ ወሰለም መሰደብ ጉዳይ ለታሪክ እንኳ ሲያነሱ የኖሩትን የመምቻ መሳሪያ ተቃር ነው። መንታ ምላስና መንታ ሚዛን እንዳላቸው አሳይተውናል። ያጠለቁት ሽፋን ወልቆ እርቃናቸውን ቀርተዋል። የመጨረሻውን ነጥብ እንዲያው ሐሰተኛ ንጽጽር ነው። ይህ ስልትም በሁለቱ የማይገናኙና የማይነጻጽሩ ጉዳዮች መካከል አሳሳች ንጽጽሮች በመፍጠር ተመሳሳይ የማድረግ ጥረት ነው። በሚዲያ በቀጥታ በነቢዩ መሐመድ ሰለላሁ አለይሂ ወሰለም ላይ የተደረገው የጥላቻ የማነወርና የመሳደብ ተግባር አቻ መስሎ የሚታይ ነገር ፍለጋ ሰነድ ማገላበጥ በጠያዙ ከዓመታት በፊት ተሰርተው በዝምታ ያለፏቸውን የሃይማኖት ንጽጽር መጽሐፍቶች፣ ቪዲዮዎች ወዘተ ዳግም በማንሳት የእነዚህ ባለቤቶችም አብረው ይጠየቁልን የሚል ቅኝትና ትርክት ለመፍጠር መታገል ጀመሩ። ለዚህ ጥሩ ምሳሌ መስሎ ከታያቸው አንዱ ከ16 ዓመታት በፊት ጥር 2001 የታተመው ክርስቶስ ማን ነው 33 ወሳኝ ጥያቄዎች የሚለው የኔን መጽሐፍ ነው ይላል ኡስታዝ አህመዲን። ኡስታዝ አህመዲን ጀበል ይቀጥላል። እግረ መንገዴን ግን እውነታውን መረዳት የፈለገ ሰው ክርስቶስ ማን ነው 33 ወሳኝ ጥያቄዎች ስለሚለው መጽሐፌ የሰዎቹን ፕሮፓጋንዳ ሳይሆን ራሱን መጽሐፉን ከኦንላይን አውርዶ እንዲያነብ ማኅበረ ቅዱሳን ከ15 ዓመታት ቆይታ በኋላ አምና የሰጠውን ምላሽ መጽሐፍ እንዲያነብ እጋብዛለሁ ይላሉ። በዚህ መልኩ መጽሐፉን ዳግም የትኩረት ማዕከል በማድረጋችሁ እያመሰገንኩ ከህትመት ርቆ በመቆየቱ እና ዳግም ለማሳተም እንኳ ሶፍት ኮፒው ስለሌለኝ ማንበብ የምትሹ ፒዲኤፍ ፎርማቱ ኢንተርኔት ላይ ስለማይጠፋ ፈልጋችሁ እንድታነቡ ትጋብዛለሁ ይላሉ። መጽሐፉ አንዳችም ስድብ፣ የጥላቻ ንግግርም ሆነ ማንቋሸሽ የሌለው መሆኑን የሚያስጠይቅ ይዘት ካለበትም በህግ ፊት ለመከራከር ዝግጁ መሆኔን ለማሳወቅ እወዳለሁ ብለዋል ኡስታዝ አህመዲን ጀበል። የሚገርመው ደግሞ የሃይማኖት ንጽጽር በእነሱም በኩል ካሪኩለም ተቀርጾ በኮሌጅ ደረጃ በመጽሐፍትና በቤተ እምነት ውስጥ እየተሰጠ ሳለ በማስረጃ በምክንያታዊነት እንዲሁም በተጠየቃዊ ስነ ምግባር የቀረበውን የሃይማኖት ንጽጽር ከጥላቻ ከስድብና ከንቀት ጋር አቻ አድርገው ለማቅረብ መጣራቸው ነው። የዚህ ድርጊታቸው ዓላማ በግለሰቡ የተተገበረው የጥላቻ ንግግር ስድብና ማንቋሸሽ ለሙስሊሞች ጥያቄ አሊያም ለሃይማኖት ንጽጽር ትምህርታቸው ምላሽ ነው የሚል የሐሰት ንጽጽር በመፍጠር ሙስሊሙን ከሳሽ ሳይሆን ተከሳሽ፣ ወቃሽ ሳይሆን ተወቃሽ አድርጎ በመሳል ወቀሳውን መልሶ በሙስሊሞች ላይ ማዞር ነው። እንግዲህ ቀደም ሲል የተብራሩት ስልቶች በሙስሊሞችና በእምነታቸው ላይ የሚደርሰውን የፖለቲካ የስነ ልቦናና የፕሮፓጋንዳ ዘመቻ እንደሚያሳይ ግልጽ ነው። ስልቶቹም በተደጋጋሚና በተጨባጭ በተግባር ላይ መዋላቸውን ተመልክተናል። እነዚህ ስልቶች የሃይማኖትን ክብርና ጥበቃን ለመሸርሸር የህብረተሰባችንን አንድነት ለመሸርሸር ከራስ ወገን የሚሰነዘሩ የጥላቻ ንግግሮችና ተናጋሪዎችን ለመከላከል ለጊዜው ብቻ ያግዙ ካልሆነ በቀር ለዘለቄታ አብሮነታችን ግን አደጋ መሆናቸው ሙን ነው። በተለይ ደግሞ የሚዲያ ፕላትፎርም ያላችሁ ራሳችሁም ተጽዕኖ ፈጣሪ የሆናችሁ አክቲቪስቶች፣ በሕግ በሥነ ምግባርና በእውነታ ላይ የተመሠረተ መከባበር የተሞላበት ውይይቶች ለሀገራችን እጅግ ወሳኝ መሆኑን ትረዳላችሁ ብዬ አስባለሁ። ይሄ ሲሆን ውይይቶቻችን ትክክለኛ ብለን የምናምነውን መረጃዎችና ማስረጃዎችን መለዋወጥ፣ መግባባትን ማጎልበት፣ መተማመን ባንችል እንኳ ከነልዩነቶቻችን በመከባበር መኖር የምርጫ ጉዳይ ሳይሆን የግድ ይሆናል። ቸር ያሰማን በማለት ኡስታዝ አህመዲን ጀበል በገጻቸው ያሰፈሩትን ጽሑፍ አጠናቀዋል። የተወደዳችሁ የተስቢህ ካፌ ቤተሰቦች፣ ኡስታዝ አህመዲን ጀበል በገጻቸው ያሰፈሩትን ጽሁፍ እንዲህ ወደ እናንተ አደረስን። እንግዲህ ቁም ነገር ታገኙበታላችሁ ብለን ተስፋ እናደርጋለን። ዝግጅቱ ከተመቻችሁ ላይክ ማድረጉን አትርሱ። ከታች ባለው የኮሜንት መጻፊያ ላይ ደግሞ ሀሳቦቻችሁን አጓሩን ለጓደኞቻችሁም ሼር በማድረግ አደርሱልን። በሚቀጥለው ደግሞ በሌላ መሰናዶ ወደ እናንተ እንመጣለን። እስከዛው ድረስ በያላችሁበት ያለም ጥጉሉ ሰላም ሆኑልን። ወሰላሙ ዐለይኩም ወረሐመቱላሂ ወበረካቱ።